ሰላም የፍርኖ ዱቄት እንጀራ አሰራር ላሳያችሁ። መጀመሪያ እጫው ትንሽ የጫው ዱቄት እና እርሾ አንድ ላይ አብኩተን እናሳድራለን ማለት ነው። ይሄ ያደረ ነው ማለት ነው። ከዛን ዱቄታችንን ትንሽ ብናምሰው ደስ የሚል አይን ይኖረዋል። ከለሩም ደስ የሚል ይሆናል ማለት ነው። እንደ ጤፍ የጤፍ እንጀራ እንዲመስል ማለት ነው እና እናምሰዋለን ሊጓገልብን ይችላል ግን፣ እንደ በጣም ከጓገለ በወንፊት እንትን እንለዋለን። ከዛም በዚህ መልኩ እንጋግረዋለን። አይኑ እንዴት አባቱ እንደሚያምር በጣም ደግሞ እንዳይምስል ብንከድ ነው አሪፍ ነው። እና ያውላችሁ እንዳረው በምትፈልጉት መልኩ ማስወፈር ትችላላችሁ፣ ማቅጠን ትችላላችሁ። ይሄ ግን በጣም ቀጭን ነው። ይኸው እንደምታዩት አይኑ በጣም ነው የሚያምረው። በዛ ላይ ስስ ነው። ይኸው እንደምታዩት እንደዚህ እያደረጋችሁ በየቤታችሁ መጠቀም ትችላላችሁ። በጣም ቀላል ነው። ጤናችሁን እየጠበቃችሁ ማለት ነው። በጣም ነው የሚያምረው። እንደዚህ እያደረግን መጋገር እንችላለን። ቀል ነው ለመጋገር፣ የምንትን አይልም ከዚም፣ በማሰሻ በሶፍት ነገር ነው እና ሽትሽት እናደርገዋለን። በምትፈልጉት ወፍራም ከፈለጋችሁ ሊጡ ማብዛት ትችላላችሁ። ቀጠና ካለም እንደዚህ ቀጠና ያለ መጋገር ትችላላችሁ ማለት ነው። ይታየው፣ እንዴት እንደሚያምር የጤፍ እንጀራ ነው የሚመስለው። እንደዚህ እየሰራን ደግሞ ከጎን ምን እንሰራለን? ማባያ ምስር ወጥ ነው በነገራችን ላይ። እንደዚህ ከሰራችሁት በኋላ መጨረሻ ይህን ይመስላል። ከዛን ደግሞ አንዳንዴ ደግሞ ቲማቲም ስልስም መስራት ትችላላችሁ። ሽንኩርት፣ ቃሪያ እና ቲማቲም አንድ ላይ ትንሽ የብርብሬ ይህን ይመስላል ማለት ነው። ቤተሰብ ሁኑ።